በአንድ ወቅት ሳሃር ታባር የምትባል ሞዴል ኢራናዊት ከዚህ ከምታዩት መልኳ ወደዚህ መልክ በሰርጀሪ ተቀይራ ነበር። ይሄ ደግሞ አንድ ምርጥ የዓለማችን ተዋናይትን ለመምሰል ነው። ወደ አንድ ፕላስቲክ ሰርጀሪ ወደሚሰራ ሆስፒታል ሄደችና ሚሊዮን ክፍያዎችን ከፍላ አንጀሊና ጆሊና አስመሰላችሁ ስሩኝ አለች። ፕላስቲክ ሰርጀሪው ረጅም ጊዜ ወስዶ ተሰራላት። ለውጡም ይሄንን ይመስል ነበር። ላወራ የፈለኩት አሁን ላይ ዓለምን እየቀየረ ወዳለው የፕላስቲክ ሰርጀሪ ጉዳይ ነው። በዓለማችን ላይ ከአራት ሚሊዮን በላይ ሴቶች የጡታቸውን መጠን ለመጨመር ቀዶ ሕክምና እንደሚያደርጉ ይነገራል። ጡት የማሳደግ ቀዶ ሕክምና ከ1990ዎቹ እስከ 2000ዎቹ በ5.4 በመቶ ሲጨምር ከ2022 እስከ 2023 ደግሞ በ13 በመቶ መቀነሱን መረጃዎች ያመለክታሉ። ከቅርብ ጊዜ ወዲህ ደግሞ ለውበት በሚል በሚደረገው የጡት የፕላስቲክ ቀዶ ሕክምና አነስ ያለና ተፈጥሮአዊ የሚመስል ጡት ማሰራት የሚፈልጉ ሴቶች መበራከታቸውን የአሜሪካ የፕላስቲክ ቀዶ ህክምና ማህበር አስታውቆ ነበር። በ2025 ሴቶች የሚፈልጉት መልክ ከ10 ዓመት በፊት ከነበረው የተለየ ነው የሚሉት የማህበሩ ኃላፊ ዶክተር ክሪስቲ ሃሚልተን በዘጠናዎቹና 90 ዎቹና በ2000 አካባቢ ትልቅ ጡት ነበር የሚፈልገው፣ አሁን ደግሞ አነስ ያለ የጡት መጠን ተፈላጊ ሆኗል ብለዋል። ይሁንና ከቅርብ ጊዜ ወዲህ የጡታቸውን መጠን ለመጨመር በቀዶ ህክምና ወደ ሰውነታቸው የሚገቡ የተለያዩ አይነት ኢምፕላንቶችን ከሰውነታቸው የሚያስወጡ ሴቶች ቁጥር እየጨመረ መምጣቱ ተነግሯል። የዓለም ቀዳሚው የሰውነት ማስዋቢያ ቀዶ ሕክምና ተቋም ኢንተርናሽናል ሶሳይቲ ኦፍ ኤስቴቲክ ፕላስቲክ ሰርጀሪ እንዳለው ከጡታቸው ኢምፕላንት የሚያስወጡ ሴቶች ቁጥር በ2019 ወደ 46.3 በመቶ ከፍ ብሎ ነበር ብሏል። ፕላስቲክ ሰርጀሪ ከሰውነታችን አንድ ክፍል ወደ ሌላኛው ክፍል በመውሰድ የሚሰሩ ለውበት ብቻ ሳይሆን ለሕክምና የምንጠቀምበት አይነት ነበር። ይሁንና ግን በሁለት መንገድ ሊከፈል ግድ ሆኖበታል። ሪኮንስትራክቲቭ ሰርጀሪ ወይንም የመልሶ ግንባታ ሰርጀሪና ኮስሞቲክ ሰርጀሪ ወይንም የውበት ሰርጀሪ ተብሎ በሁለት ተከፍሏል። ሪኮንስትራክቲቭ ሰርጀሪ የመልሶ ግንባታ ማለቴ ነው። የሰውነታችን አካል በተለያዩ አደጋዎች ሲጎዱ ሲጎድሉ ማገገሚያ በጥንቃቄ ተሰርቶ ለውጥ እንዲያመጣ ይደረጋል። ኮስሞቲክ ሰርጀሪ ደግሞ አሁን ላይ ብዙ ሰዎች ለውበት ብለው በተፈጥሮ የተሰጣቸውን መልክ የሚቀይሩበት የሰርጀሪ አይነት ነው። ቀደም ባለው ጊዜያት ይህ አይነቱ ሰርጀሪ ለታዳጊና ላላደጉ አገራት እንደ ብርቅ የሚታይ ቢሆንም አሁን ግን አገራችንን ጨምሮ ብዙዎች እየተሰሩት ያለ ነው። በሚሊዮኖች ገንዘብን አውጥተው ከነፍሳቸው ውጪ ሁለመናቸውን መቀየር ችለውበታል። አሁን አሁን ደግሞ በሌዘር ወይንም የጨረር ማድቀቂያ በሚባለው ስልት በተለይ ሀገራችንን ጨምሮ ጠይም ጠይም ያሉና ጠቆር ያሉት ሴቶች ይህንን አማራጭ እየተጠቀሙ ወደ ቅላት ወይንም ወደ ነጭነት እየተቀየሩ ይገኛል። በዚህ የኮስሞቲክ ሰርጀሪ ወይም ለውበት ተብሎ በሚሰጠው ሰርጀሪ ጡት ማቅናት፣ አፍንጫን መቀሰር፣ ዳሌን ማጉላት፣ ቦርጭን መቀነስ፣ ለአገጭ እርማት ማድረግ፣ የቅንድብ ማንሳት የከንፈር ማሻሻል የሴት ብልት እድሳትን ጨምሮ በርካታ ሰርጀሪዎች እየተደረጉ ይገኛል። ለመሆኑ በሀገራችን ታዋቂ የሆኑ አርቲስቶች በዚህ ሰርጀሪ እነማን ነማን ተጠቃሚ ናቸው የሚለውን ደግሞ ቀጥለን እናንሳ። በመጀመሪያ ደረጃ ማራማዊ ታባተን እናገኛለን። በተለያዩ ፊልሞችና ማስታወቂያዎች ታዋቂ እየሆነች የመጣችው ማራማዊ ታባተ በዚህ ሰርጀሪ ተጠቃሚ እንደሆነች ይታወቃል። የዳሌና የከንፈር ሰርጀሪ መሰራቷ ጎልቶ የሚታይ ነው። ሌላኛዋ ራሄል ጌቱ ነች። ራሄልም የዚሁ የኮስሞቲክ ሰርጀሪ ተጠቃሚ ነች። ከዚህ በፊት በየኛዎቹ ውስጥ ተካታ የምናውቃት ራሄል አሁን ደግሞ በግሏ አልበምን ለመሥራትና በርካታ ሙዚቃዎችን ለማውጣት ትችላለች። ታዲያ የዳሌ ሰርጀሪ ማረቧ ታውቋል። ሌላዋ ሳሮና የሌ ነች። በዚሁ በአማርኛ ፊልሞች ላይ የምናውቃት ሳሮንም አጠቃላይ የፊት ገጽታዋንና በተጨማሪም የዳሌ እንደተሠራች እሙን ነው። ለዚህም ከሀገራችን በርካታ ገንዘቦችን አውጥታ የተሠራች ዋነኛዋ ያደርጋታልም ተብሏል። በአራተኛነት ዳናዊት መክብብ ነች። በፈገግታዋና በቆዳ ቀለሟ ውብ የሆነችው ዳናዊት የዚህ የኮስሞቲክስ ተጠቃሚ መሆኗ ብዙዎችን አስገርሟል። በጣም በሚገርመው ሁኔታ ብዙዎች እያደረጉ ያሉት ይህንኑ የዳሌ በመሆኑ እሷም የዳሌ ሰርጀሪ ልትሰራ ችላለች። ሌላዋ ሰላም ተስፋዬ ነች። ሰላም እንግዲህ በብዙ ፊልሞች ላይና በማስታወቂያዎቿ ትታወቃለች። ታዲያ ሰላምም ቆንጆና በተፈጥሮ ውብ ከሆኑ እንስቶች መሃል አንዷ ነች። ይሁንና ግን ይሄ ብቻ በቂ ነው ብላ አላሰበችም። ወደዚሁ ወደ ሰርጀሪ ተቋም ሄዳ የዳሌና የስብ ቅነሳ ማድረጓ የሚታወቅ ነው። ሌላዋ ብስራት ገመቹ ነች። የብስራት ፊት ሙሉ ለሙሉ ተቀይሯል ማለት እንችላለን። ቀደም ሲል የነበረው ፊቷን የወደደችው አልመሰለንም፣ ወይ ደግሞ ሳናውቅ የፊት ጉዳት ደርሶባት ሊሆን ይችላል ብቻ ግን በፊት ከምናውቀው ፊቷ ሙሉ ለሙሉ ተቀይሯል ማለት እንችላለን። ብስራት ገመቹን በዚሁ በአማርኛ ፊልም እና ድራማዎች ላይ የምናውቃት ሲሆን አሁን ላይ በራሷ የዩትዩብ ቻናል ላይ ተከታታይ ስራዎችን በመስራት ላይ ትገኛለች። ሌላዋ ለረጅም ጊዜ ከሚዲያ ርቃ የነበረችው አርቲስት ማህደር አሰፋ ነች። ማሂ ከዚህ በፊት የነበራት አቋም ቀጠን ያለችና ወደ ጠይም የምታደላ ቢሆንም ነገር ግን ደግሞ በሌዘር ጨረርና በዳሌ እንደዚሁም በጡት ቀዶ ጥገና እስትራክቸሯን ልትቀይር ችላለች ማለት ነው። ሌላዋ ድርሹ ዳና ናት። ድርሹን እንግዲህ በሬዲዮ በቴሌቪዥን እና በተለያዩ ፕሮግራሞች ላይ እናውቃታለን። ምትሃታዊ የሆነ ለውጥ አላት የምትባለው ድርሹ ግልጽና ፊትለፊት ተናጋሪ የሆነችው ድርሹ የጨረር ወይንም የሌዘር ማርቀቂያ እንዳደረገች እሙን ነው። ምንም እንኳን እሷ ባትቀበለውም በቅርበት የሚያውቋት ግን እንደተሰራች ይናገራሉ። ለመሆኑ ከሃይማኖት አንፃር እንዴት ይታያል ካልን፣ በተለይ እንደ ኦርቶዶክስ ሃይማኖት ይህንን በተመለከተ ምን ይላል የሚለው እንመልከት። በወርቅ በአልማዝ ማጌጥ መዋብ፣ ፋሽንን ከዘፋኝና ከዚህ ዓለም መንገድ ጠራጊዎች ያለባበስ ሥርዓትን መከተል፣ ራቆትን መሆን፣ የወንድ ሱሪ መልበስ፣ ንቅሳት፣ በቀለም ጥፍርን ማስዋብ፣ አጉርን እየገለጡ በቀለማት ማስጌጥ፣ ከንፈርንና የዓይን ቅንድብን ማቅለም፣ ጥፍርን ማሳደግ፣ ጥሩ ጥፍር ለሌላት ደግሞ ተቀጣይ ወይንም ኤክስቴንሽን ማድረግን ጽንስ ማስወረድ ዝሙትን በአጠቃላይ ፋሽንን መከተልን አስተምሯቸዋል ባንድም በሌላም መንገድ የሰይጣን ሥራ ነው ይላል ለመሆኑ ጉዳታቸው ምንድነው ብለን ካልን ጉዳታቸው ለስጋም ብቻ ሳይሆን ለነፍስም ጭምር ነው ይለናል እንዴት ብለን ብንጠይቅ በመጀመሪያ አምላክ በማድረግ እዚህ ላይ አምላክ የእግዚአብሔር ነው ትይኝ ይሆናል አዎ ነው ታዲያ እርሱ ይሄንን እንድታደርጊ ፈቅዶልሻል ወይነው ነገሩ ከርሱ ይልቅ ፋሽን የሚሰጥሽን በፀጋ በጸጋ ያለ ማቅማማት እየፈጸምሽው አይደለምን? ይህ ከሆነ አምላክሽ ፋሽን አልሆነምን? መልሶን ለራሳችሁ እንተዋለን። ሌላው መሰናክል በማድረግ ነው። በፊቱ መንገድን ጥረጉ ከሕዝቤን መንገድ እንቅፋትን አስወግዱ እንዳለ ኢሳይያስ 5714 ላይ ክርስትና የግል ጉዳይ ሳይሆን የባልንጀራንም ነገር እንደ ራስ አድርጎ ማሰብንም ይጠይቃል ሉቃስ 6:31 ላይ እኛ ሲኦል መግባትን ካልፈለግን ሌሎች ይገቡ ዘንድ መጋበዝ የለብንም። ይህ እንዴት ነው ትይኝ ይሆናል። እንዲህ ነው የምትለብሻቸው ልብሶች ሰውነትሽን የሚያጋልጥ ከሆነ ለተመልካች በዝሙት መውደቅ ተጠያቂ ትሆኛለሽ፣ መሰናክል ሆነሻልና። የምትጠቀሚያቸው ጌጦችና ሽቶዎች ሰውን ወደ ማጥ የሚከቱ ከሆነም እንዲሁ። በአካል ብቻም አይደለም፣ በፎቶዎችም ጭምር እንጂ በተለይ ፌስቡክ ላይ በምታስቀምጫቸው ፎቶዎች የብዙዎችን ትኩረት መሳብ ቀላል ነው። አስተያየት ከሚሰጡሽ ብዙዎቹ በዘፈን አጅበውሽ ይሆናል። ይህም መሰናክል ማድረግ ነው ይላል።